እኛ ለዚህ የደረስነው በእኛ የጽድቅ ስራ አይደለም፣ በእኛ ቅድስናም አይደለም። እሱ ቸር ስለሆነ በተለይም ምሳያ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን ተዘጋጅተን እንድንሄድ ስለፈለገ ነው እንጂ እኛ ጻድቅ ሆነን እኛ የተለዩ ሰዎች ሆነን አይደለም። እድሜ ልንሳ የሰጠን አምላካችን በድጋሜ ክብርና ምስጋና ይግባው። እኛስ የተሰቀለው ክርስቶስን እንሰብካለን። ቅዱስ ጳውሎስ ለቆሮንቶስ ምእመናን ሲጽፍላቸው እኛስ ሳለ የተሰቀለው ክርስቶስን እንሰብካለን አለ። የዛሬውን በዓል ስናስብ ከሌሎቹ በዓላት በተለየ መልኩ ነው የምናከብረው። መስቀል መሰረት ነው። መስቀል ከሁሉም በላይ ነው። ቤተክርስቲያናችን፣ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ መስቀል የምታከናውነው አንዳችም ነገር የለም። ስትጀምር በመስቀል ነው፣ ስትፈጽምም ደግሞ በመስቀል ነው። መስቀል ልዩ ምልክታችን ነው። መስቀል የምንጽናናበት ነው። መስቀል አጋንንትን የምናርቅበት ነው። መስቀል መንፈስ ቅዱስን የምናቀርብበት ነው። ለዚህ ነው ቅድም ዲያቆናቱ ወሀብኮሙ ትእምርተ ለለእለ ይፈርሁከ ከመ ያምስጡ እምቅድመ ቀስት ወይድኃኑ ፍቁራኒከ፣ ለሚያምኑብህ ከቀስት ፊት ያመልጡ ዘንድ ምልክትን ሰጣቸዋል። ምን ሰጣቸው? ምልክትን ሰጠሃቸዋል ለሚያምኑብህ። አንድም ከሰማየ ሰማያት መውረድክን ከድንግል ማርያም መወለድክን፣ ከሀገር ወደ ሀገር መሰደድክን፣ እንደገናም በገዳመ ቆሮንቶስ ገብተ አርባ መዓልትና አርባ ሌሊት መጾምክን ለሚያምኑ ምልክትን ሰጥሃቸው። በመስቀል ላይ በዕለተ ዓርብ መሰቀልክን ለሰው ልጅ ፍቅር መሆኑን ለሚያምኑ ምልክትን ሰጥሃቸው። እመቤታችን ቅድስት ድንግል ማርያም አማላጃችን መሆኗን ለሚያምኑ ምልክትን ሰጥሃቸው። ጻድቃን፣ ሰማይታት ሐዋርያት፣ ነቢያት፣ ቅዱሳን ሁሉ በአማላጅነታቸው እንደሚራዱ ለሚያምኑ ምልክትን ሰጥሃቸው። አለ። ምን እንሰጥሃቸው? ምን እክትን ሰጣቸው አለ። ወገኖቼ፣ እኛ መስቀሉን እናከብረዋለን። እኛ ለመስቀሉ እንሰግዳለን፣ የሚገባውን ስግደት እንሰግዳለን። መስቀል ኃይላችን ነው። መስቀል በብዙ መንገድ ለእኛ ለክርስቲያኖች የምንመካበት ነው። ዝምብሎ አይደለም። ቅዱስ ዳዊት ለሚያምኑብህ ምልክትን ሰጥሃቸው ያለው ዝምብሎ አይደለም። ምክንያቱም እኛ ክርስቲያኖች ግድ ስለሚያስፈልገን ነው፣ ያለ መስቀል ሌላ ምልክት ስለሌለን ነው፣ የምጽናናበትም ስለሆነ ነው። ሁሉ ጊዜ በቤተ ክርስቲያናችን ጫፍ ላይ የሚገኘው መስቀል ነው፣ ከዛም በቤተ መቅደሱ ያለው መስቀል ነው በቅዱሳን መካናት በየገዳማቱ ያለው መስቀል ነው። ያለ መስቀል የሚከናወን አንዳችም ነገር የለም። በዚህ ምክንያት ነው ተሰብስበን የምናከብረው። ምክንያቱም ጠላታችን ዲያብሎ የተሸነፈው በመስቀል ነው፣ በሌላ አይደለም። አምላካችን ወደዚህ ዓለም መጥቶ ሥራውን ከፈጸመ በኋላ ወይም የተፈጸመ ሁሉ ያለው በመስቀል ነው። በምንድን ነው ወገኖቼ? በመስቀል ላይ ነው የተወለድኩበት ወደዚህ ዓለም የመጣሁበት የተሰደድኩበት በገዳመ ቆሮንቶስ ገብቼ የጾምኩበት ሁሉም ነገር በመስቀሉ ተፈጸመ ሲል ነው። ወይም የተፈጸመ ሁሉ ያለ ወገኖቼ፣ በመስቀሉ ሁሉ ነገር ተፈጽሟል። በመስቀሉ ዲያብሎ ተሸንፏል። በመስቀሉ የራቀው ቀርቧል። በመስቀሉ የሞቱ ተነስተዋል። በመስቀሉ ጨለማ ሁሉ ብርሃን ሆኗል። ደስ ይበላቸው፣ እግዚአብሔርን አመስግኑት። ይህ መስቀል ታዲያ ለእኛ ነው፣ ለማያምኑ ለሌሎች ለእነሱ ጥቅም የለውም። ምክንያቱም አያምኑበትም፣ እንደ ሞኝነት ነው የሚያዩት። ዛሬን አሁን እኛ የምናከብረው ይህን ቅዱስ መስቀል ለእነሱ ሞኝነት ነው። ለዚህ ነው ቅድም በተነሳንበት በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር ስምንት ላይ ለሚያምኑ ሰዎች ካልሆነ በስተቀር ለማያምኑ ሞኝነት ነው። መስቀል ይዘን ስንሄድ ለእነሱም ሞኝነት ነው፣ ደግሞ አይፈልጉትም፣ አያከብሮትም። መስቀል የያዘውን ሁሉ ያሳድዱታል። ለዚህ ነው የመስቀሉ ጠላቶች የሆኑት መስቀል የያዘ ሰው አይወዱም። በሀገራችንም እያየን ነው በብዙ መንገድ ስንመለከት መስቀል የያዙ አባቶቻችን ዛሬ ብዙ መከራ ላይ ናቸው ያሉት። በአንገታችን ላይ ያለው መስቀል ያስበረግጋቸዋል፣ ብዙ ነገር ያደርጋሉ። እያለዩም ጭምር ነው መከራ የሚያደርሱት ወገኖች እና መስቀል ለሚያምኑ ሰዎች ነው ሕይወት የሚሆነው፣ ለኦርቶዶክሳውያን ነው ሕይወት የሚሆነው በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በአምላክነቱ ለሚያምኑ ሰዎች ነው መስቀሉ ኃይል የሚሆነው፣ መስቀሉ መድኃኒት የሚሆነው፣ መስቀሉ ክብር የሚሆነው። ያለበለዚያ አይሆንም። እና የመስቀሉን በዓል ስናከብር ዝም ብለን የጀመርነውም አይደለም። እርግጥ ነው መስቀሉ አስቀድሞ የሌላ ምልክት ነበረ። የውርደት ምልክት ነበረ። የሽፍቶች መሰቀያ ነበረ። ለሌሎችም የሚሰቀሉበት ነበረ። ነገር ግን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለበት በኋላ ኃይል አግኝቷል። ደስ ይበላችሁ፣ እግዚአብሔርን አመስግኑ። ሮማውያንና እስራኤላውያን በዛን ዘመን ጌታችን ከመሰቀሉ በፊት ሮማውያን አንድ ወንጀል የሠራን ሰው በመስቀል ላይ ሰቅለው በሕዝብ መካከል ያሳዩት ነበረ። ሌሎች ወደዛ እንዳይመጡ፣ ሌሎች ሌላ ወንጀል እንዳይፈጽሙ። እስራኤላውያን ደግሞ የሞተውን ሰው እዛው መስቀሉ ላይ አንጠልጥለው ያስፈራሩበት ነበረ። ጌታችን ከተሰቀለበት በኋላ ግን ኀይል አገኘ። ሙታንን የሚያስነሣ ሆነ፣ ብርሃን ሆነ፣ የራቀውን የሚያቀርብ ሆነ። በዚህ ምክንያት አይሁዳዊ ያለ ምቀኝነት አያርፉምና፣ ይህንን ቅዱስ መስቀል እንቅበረው ብለው አሰቡት። ከዛም በኋላ ቦታ መረጡ። የቱጋ ይሻላል ብለው ተማከሩ። አንድ ቦታ ተገኘ። እዛ ላይ ወሰዱና ቀበሩት። አዋጅ አወጁ። እንዲህ ብለው አወጁ፣ ድጋሜ እንዳይገኝ ሁላችሁም ቆሻሻውን እያወጣችሁ እዛ ላይ ይድፉ ብለው አያወቁ ለብዙ ዘመናት፣ ከሦስት መቶ ዓመት በላይ እዛ መስቀሉ ላይ ቆሻሻ ሲደፋ የሚችሉትን ነገር ሁሉ ሲያደርጉ ከረሙ። ከዚህ በኋላ አምላካችን እግዚአብሔር አንዲትን ሴት አስነሳ። የታላቁ የጻድቁን የቆስጠንጠኖስን እናት አስነሳና ወደዛ እንድትት አደረገ። እርግጥ ነው ብጻትም ገብታ ነበረ። የጌታዬን መስቀል እንዴት ነው የማገኘው? ምንስ ነው የማደርገው? እያለች ትጨነቅ ነበረ። እዛ መሄዳ፣ እዛ ከደረሰች በኋላ የሚነግራት አጣች። ወገኖቼ ምን አጣች? የሚነግራት አጣች። ታሪክ የሚናገር ከሌለ አስቸጋሪ ነው ወገኖቼ። ዛሬ የኢትዮጵያን ታሪክ የሚናገር ከጠፋ አስቸጋሪ ነው። የቤተ ክርስቲያናችን ታሪክ የሚናገር ከጠፋ አስቸጋሪ ነው የአባቶቻችንን ታሪክ የሚናገር ከጠፋ አስቸጋሪ ነው። ማን ይንገራት? አምላካችን እግዚአብሔር ታሪክ የሚናገር ሰው እንዳይጠፋ በቸርነቱ ይጠብቅልን፣ ያሉት አባቶቻችንን በዕድሜና በጸጋ ይጠብቅልን። ምን ታሪክ ግራ ገባት። እዛም ስትሄድ አናውቅም ይላል። እዛም ስትሄድ እንጃ ይላታል። ያንንም ስትጠይቀው እንደዚሁ ይላታል። ከዛ በኋላ አንድ ኪራኮስ የሚባል ሰው አገኘች። ወደሱ ጠጋ አለችና፣ አንተ ሰው የጌታዬ መስቀል የት ጋ ነው የተቀበረው? አሳየኝ አለችው። እኔ እንጂ አላት። ምናልባት ግን አላት፣ እዚህ ተራራው ላይ ከነዚህ ከተራራዎቹ መካከል አንዱ ላይ ነው እያሉ ሲነግሩ ይሰምቻለሁ። እዛ ላይ እንደሆነ ነው የምገምተው አላት። እና ምን ላድርግ አለች? እንግዲህ ይህንንማ ደግሞ ወደ ካህናቱ ሂጅና ጠይቂ አላት። ወደ ካህናቱ ሄደች። እንዲህ አለቻቸው። አረጋዊ አባት እንዲህ ብሎኛል፣ ምን ላድርግ አለቻቸው። እንግዲህ እንዲህ ካለሽማ እግዚአብሔር መርጦሻልና ከሌላም ሀገር ያመጣሽ ለጽድቅ ነውና እንደዚህ አድርጊ፣ ደመራ አስደምሪ፣ ከዛ በደመራው ላይ ደግሞ እጣን ጨምሪበት አሏት ይላል። ከዛ እዛ ደመራ ላይ እጣን ብጨምርበት፣ ወሰገደጢስ ጎሎጎሎ ቦታ ያ ዕጣን ሰማይ ወጥቶ እዛ መስቀሉ ላይ ይሰገደ። ደስ ይበላችሁ፣ እግዚአብሔር አመስግኑ። ከዛ በኋላ ቁፋሮ ተጀመረ። እርግጥ ነው እንደ ቤተ ክርስቲያናችን መጋቢት አስር ቀን ነው መስቀሉ የተገኘው። ቤተ ክርስቲያናችን ግን የምታከብረው ቁፋሮ በተገኘበት በተጀመረበት ቀን ነው። ምክንያቱም በዛ በመጋቢት ወር ብዙ ጊዜ የአብይ ጾም ነው የሚውለው ያኔ ከሚከበር ወደዚህ መቶ። በተለይም አዲስ ዘመን የሚጀምርበት ብዙ ጊዜም ደግሞ ከቤተ መቅደሱ ጀምሮ በአፋ ያሉት እናንተ ጭምር በደስታ የምንሰነብትበት ጊዜ ስለሆነ በዚህ መስከረም 16 ቀን ደመራውን እናከብራለን። መስከረም 17 ቀን ደግሞ እንደምታውቁት ያው ክብረ በዓሉን እናከብራ የመስቀሉን በዓል እናከብራለን።